ተለያዩ አካባቢዎች በክርስትና ሃይማኖት ተከታዮች ዘንድ በድምቀት ተከብሮ ውሏል። የመረዳዳትና የመተጋገዝ አኩሪ እሴቶቻችን ተጠናክረው ሊቀጥሉ እንደሚገባ ተገለጸ። የትንሣኤ በዓልን ምክንያት በማድረግ በተለያዩ አካባቢዎች በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ድጋፍ እየተደረገ ነው። እንግዲህ እንደሚታወቀው የስቅለት በዓል በመላው የክርስትና እምነት ተከታዮች ዘንድ በጾም በስግደትና በጸሎት ሲከበር ውሏል። እናንተም እንግዲህ በቀጥታ ስርጭታችን ላይ ለመከታተል እንደቻላችሁት ማለት ነው። በዚህ የዜና ወጃችንም ተጨማሪ መረጃዎችን የስቅለት በዓል አከባበር በተለያዩ አካባቢዎች ምን እንደሚመስል ደግሞ ሪፖርተሮቻችን በቀጥታ የስልክ መስመሮቻችን ላይ የገቡ ተጨማሪ መረጃዎችን የሚያጋሩና የሚሆነው ሶሊያን አለህኝ እንዲሁም በምልክት ቋንቋ ትርንጎ ርሳው ጋር አቡናችሁ ቆይታ እናደርጋለን። አብራችን ቆዩ። ወደ ቀዳሚ ዘገባችን የምናልፈው ኢየሱስ ክርስቶስ የአዳምን ዘር ለማዳን የከፈለውን ዋጋ በማሰብ ምዕመናን በጎንደር መንበረ መንግስት መድኃኔዓለም ቤተ ክርስቲያን ዕለተ አርብን በስግደትና በጸሎት አሳልፈዋል። የኢየሱስ ክርስቶስ ስቅለትን ስናስብ ፍቅርንና ትህትናን በመላበስ መሆን እንዳለበትም ምዕመናን ተናግረዋል። አገኘው አበባው ተጨማሪ ያለው። በጎንደር ከተማ መንበረ መንግስት መድኃኔዓለም ቤተ ክርስቲያን እንገኛለን። ዛሬ የድህነት ቀንን በማሰብ ጌታ ኢየሱስ ክርስቶስ የከፈለውን ዋጋ ታሳቢ በማድረግ ምዕመናን ከጠዋት ጀምሮ በጸሎት በጾምና በስግደት ቀኑን እያከበሩ ይገኛሉ ማለት ነው። ጌታችን ስለተሰቀለልንና እሱ የከፈለውን መስዋዕትነት በትንሹም ቢሆን የእሱን ስቃይ ለማሰብ የምናደርገው ነገር ነው። በባዶ እግራችን ስኒ ትንሹም ቢሆን የእሱን ህመም እንታመማለን። ጌታችን መድኃኒታችን የሱስ ክርስቶስ ዛሬ ለእኛ ሲል የተሰቀለው አዳም በጠፋው ጥፋት አምስት ሺህ አምስት መቶ ዘመን በነበረውን ስሰቀ የመከራ ለማጥፋት ወደዚህ ምድር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ ተሰቀለበት ጊዜ ቀን ነው። እኛ የምንሰግደው እሱን ለማሰብ ነው። ጌታችን በምድር ላይ እያለ የእኛን ለእኛ የከፈለውን መስዋዕትነት እያሰብኩኝ ነው። እዚህ ማስቀድተው ስግደታችንን፣ ጾማችንን በባዶ እግራችን መሄድም የእሱን ህመምና እንግልት ለማሰብ ነው። ሁሉንም ማድረግ የሚችል አምላክ በመስቀል ተሰቅሎ ሰዎችን እንዳዳነው ሁሉ ይህም በተምሳሌነት በመውሰድ ምዕመናንም በህይወታቸው ይቅርታን፣ ፍቅርን፣ ትህትናን መላበስ እንዳለባቸው በመንበረ መንግስት መድኃኔዓለም ቤተ ክርስቲያን ጸሎትና ስግደት ሲያደርጉ ያገኝ ናቸው ምዕመናን ገልጸዋል። ጌታ ኢየሱስ ክርስቶስ ለሰው ልጆች የከፈለው ዋጋ መሞት ሳይኖርበት ሞቶ ከመቤታችን ከቅድስት ድንግል ማርያም ተወልዶ የአዳም በነፍስ የሞተውን ሞት ለማጥፋት ብሎ በስጋ ሞቶ ተሰቃይቶልናል። ይህም የሚያስረዳው ፍቅርን ነው። ለእኛ ያንን ሁሉ መከራ ስለከፈለልን የመከራችን ዘመን ያልፍ ዘንድ እሱን ዋጋ የተቀበለውን በማሰብ እየሰገድ እንገናኛለን። ከጌታችን መድኃኒታችን ስቅለት የምንማረው ፍቅርን፣ ትህትናን፣ ሰላምን እንማራለን። ጌታችን በምድር ላይ ያለ ለእኛ የከፈለው መስዋዕትነት የሚያሳየን የሱ ፍቅርን እምነትን መተሳሰብና ይቅርታን ነው ቃል ኪዳንን ነው። ዋጋ የከፈል ለፍቅር መሆኑ ዋናው ነገር ለፍቅር መሆኑና ፍቅር እንድንሰጥ እንድንቀበል፣ ይቅርታ እንድንጠይቅና ይቅርታ እንድንቀበል ያደርጋል። ስቅለት የራሱ የሆነ ሚስጥር ያለው ሃይማኖታዊ አንድምታ ያለው እንደሆነ ይታወቃል። በዚህ ምክንያት እንግዲህ ሊቃውንቱ ከጠዋት ጀምሮ ስርዓቱን ሲያከናውኑ፣ ምእመናን ደግሞ ትምህርት እያገኙ እንዲሁም ደግሞ ስግደትና ጾማቸውን እየከወኑ ነው እስካሁን የቆዩት። የኢየሱስ ክርስቶስ የስቅለት በዓል በደባርቅ ከተማ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን በተለያዩ ሃይማኖታዊ ክዋኔዎች ተከብሮ ውሏል። የሃይማኖት አባቶችና ምእመናን ቀኑን በጋራ በጾም በጸሎትና በስግደት አስበውታል። የበዓሉን አከባበር የበዓሉ አከባበር ምን ይመስል እንደነበር ደግሞ ሊያስቃኝን ሪፖርተራችን ደረጀ የደርበው በስልክ መስመራችን ላይ ነው የሚገኘው። ከሱጋ ቆይታ የምናደርግ ነው የሚሆነው። ደረጀ እንኳን አደረሰ፣ እንደምን አምሽተሃል? በደባርቅ የበዓሉ አከባበር ምን ይመስላል? አጠራ አድርጋ አጋራ እሺ በጣም አመሰግናለሁ። እንግዲህ የበዓሉ አከባበር በደባርቅ ከተማ በጣም በደማቅ ሁኔታ እየተከበረ ነው የሚገኘው ምዕመናን እንግዲህ ላለፉት ሀምሳ ላለፉት ሰባት ሳምንታት የአብይ ጾምን ሲጾሙ ቆይተው እንግዲህ አሁን የሚገኙት በሰሞነ ሕማማት ነው የሚገኙት። ሰሞነ ሕማማት እንግዲህ ከወትሮ በተለየ መልኩ የክርስቶስን ስማን መመስቀሉን እያሰቡ ምእመናን በጾም በስግደት እንዲሁም በምጽዋት የሚያሳልፉበት ዕለት ነው። በደባርቅ ደብረ ሰላም መድኃኒ ዓለም ቤተ ክርስቲያን ተገኝተን ያነጋገርናቸው መምህር አባ ተክለ ሃይማኖት ኃይለ ማርያም እንግዲህ የደባርቅ ደብረ ሰላም መድኃኒ ያለም ቤተክርስቲያን ቤተ ክርስቲያን የአራቱ መጽሐፍት ጉባኤ መምህር ናቸው። እንግዲህ ስለ ስቅለት ባህል እሳቸው ከሃይማኖታዊ ዳራውም ከባህላዊ ሴት ዳራውም አንስተው እንደነገሩን ምንድን ነው ክርስቶስ ለአዳም የገባውን የተስፋ ቃል ኪዳን ለመፈጸም መጥቶ አዳም እንግዲህ በእጽ እንደተሳሳተው ሁሉ በእጸ መስቀል ተሰብሎ ያዳነበት ቀን እንደመሆኑ ቀኑ የይቅርታና የድህነት ቀን እንደሆነ ይታሰባል። በዚሁም አጋጣሚ እንግዲህ ክርስቶስ ለአዳም በደል ሲል የተሰቀለበት ይቅርታ ይቅርታን የሰበከበት በመሆኑ የይቅርታን በዓል እንደሆነ የንስሐ በዓል እንደሆነ አስረድተውናል ማለት ነው። እንግዲህ በዚህ ቀን ክርስቶስ በፍጹም አባታዊ ለጋስነት ቅዱስ ስጋውን፣ ክቡር ደሙን ለሰው ልጆች ለአዳም ዘር የሰጠበት በመሆኑ ምእመናንም ይህን አርያነት በመከተል ያላቸውን ነገር እርስ በርስ በመጋራት ከፊት መጭው የትንሣኤ በዓል በመሆኑ ያለው ከሌለው ጋር በጋራ በመሆን ማክበር እንደሚገባም ነግረውናል። እንግዲህ ይህ በዓል ባህላዊ ሴትም አለው። ከጠዋት ጀምሮ ለመታዘብ እንደቻል ነው ህጻናት ሚሻሚሾ እያሉ በየቤቱ እየዞሩ ዱቄት ይለምናሉ። ና ይህም ሃይማኖታዊ ዳራ እንዳለው አስረድተውናል። እንግዲህ እስራኤላውያን ከግብፅ ባርነት በወጡ ጊዜ ቂጣ እየጋገሩ እየበሉ እንደነበር፣ ከዛም በዘለለ ደግሞ ፋሲካ የቂጣ በዓል የሚባል በዓል እንደነበራቸው ያንም ለማዘከር እንደሆነ አስረድተውናል ክርስቶስ እንግዲህ ሙቶ ብቻ ተሰቅሎ ብቻ አልቀረም። በሶስተኛው ቀን ከሙታን ተለይቶ ተነስቶ ትንሳኤውንም እንዳወጀ አስረድተውናል። ዮሴፍና ኒቆዲሞስ ሲገንዙት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያል እንዲገንዙት ነግሯቸው ነበር። ይህ የሚያሳየው እንግዲህ በትንሳኤ በዓል እንደሚነሳ እና ትንሳኤውንም እንደሚያበስር ለማሳየት እንደሆነ ነግረውናል። እና የስቅለት በዓልን ስናስብ በሀዘንም ብቻ ህማመ መስቀሉን በማሰብን ብቻ ሳይሆን ከሶስት ቀን በኋላ ያለውን የትንሳኤን የክርስቶስን ትንሳኤን በማሰብ በደስታም፣ እንደሆነ በይቅርታም፣ በደህነትም እንደሆነ አስረድተውናል ማለት ነው። እንግዲህ በዚህ ጾም ምእመናን እኛም በቦታው ተገኝተን እንዳየ ነው ከጾም ከጸሎት ከስግደት በተጨማሪ ምጽዋትም ሲሰጡ ተመልክተናል። በዚህ በዓል እንግዲህ ምእመናን በቀን አንድ ጊዜ ነው የሚበሉት፣ ማታ አንድ ሰዓት ነው የሚበሉት እና የቁርስ የምሳ ማዕዳቸውን ለነዳያን በማጋራት በምጽዋትም ያለውን በማካፈልም ሁለት ልብሶች ያሉት ለሌለው አንዱን ይስጥ የሚለውን የወንጌል ቃልም በመከተል ሲያከብሩት አይተናል ማለት ነው። እንግዲህ ከዛሬ ጀምሮ ደግሞ በየአጥቢያው የሰንበት ትምህርት ቤት አባላት ከአካባቢው ኅብረተሰብ ጋር በመተባበር መጪውን የፋሲካ በዓልን የትንሣኤ በዓልን ነዳያንን ለመግደፍ እንቅስቃሴዎች እየተደረጉ እንደሆነ ተመልክተናል እና በአጠቃላይ በደባርቅ ከተማ እንግዲህ የበዓሉ አከባበር ምእመናን በየአቅራቢያቸው በሚገኘው አጥቢያ ቤተ ክርስቲያን ተገኝተው በዓሉን በፍጹም ሕማመ መስቀሉን የክርስቶስን መከራ እያሰቡ በስግደት በጾም በጸሎት እያሰቡት ይገኛል። እንግዲህ ቤተ ክርስቲያን አባቶችም በተለያዩ በዜማ በንባብ እና በቅዱሳን መጽሐፍት ትርጓሜ እየታሰበ ይገኛል ማለት ነው። እስካሁን ያለው ድባብ በጣም ደስ የሚል ነው ማለት ይቻላል። ደረጀ፣ ከደባርቅ ላደረስከን መረጃ እናመሰግናለን። ንጋት ኮርፖሬት የትንሳኤ በዓልን ምክንያት በማድረግ ድጋፍ ለሚያስፈልጋቸው ዜጎች አንድ ሚሊዮን ብር የሚያወጣ የእለት ደራሽ ምግብ ድጋፍ አደረገ። የበጎ አድራጎትና ማዕድ ማጋራት ተግባራት ተጠናክረው የሚቀጥሉ መሆኑንም የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። ተጨማሪውን ከአበበ መኳንን እንከታተል። ንጋት ኮርፖሬት በባህር ዳር ከተማ ለሚኖሩ ድጋፍ ለሚያስፈልጋቸው ዜጎች የባለሙያ ድጋፍ አድርጓል። የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሰብለ ዘውዱ ንጋት ኮርፖሬት የትንሣኤ በዓልን ምክንያት በማድረግ ለ315 ዜጎች ማዕድ ማጋራቱን ገልጸዋል። ማህበራዊ ኃላፊነቴ ነው ወጣለሁ በሚል እኛ በአስተባባሪነት በጠየቅነው መሰረት አንድ ሚሊዮን ብር በማውጣት ለ315 ማህበረሰብ ክፍል ያገዘ መሆኑን መግለጽ እፈልጋለሁ። የንጋት ኮርፖሬት በክልሉ ከሚያበረከተው ዘርፈ ብዙ የልማት ስራዎች በተጨማሪ ባለፉት አመታት በሰው ሰራሽና በተፈጥሮ አደጋ ጉዳት ለደረሰባቸውና ለተፈናቀሉ ዜጎች ከስምንት መቶ ሚሊዮን ብር በላይ ድጋፍ ማድረጉን የገለጹት በኮርፖሬቱ የማህበራዊ ልማት ዘርፍ ኦፊሰር ታረቀኝ አደገ መጪውን የትንሳኤ በዓል ምክንያት በማድረግ ደግሞ አንድ ሚሊዮን ብር የሚያወጣ የበዓል ማዋያ ድጋፍ ማድረጋቸውን ገልጸዋል። ንጋት በማህበራዊ ልማት ከፍተኛ የሆነ ስራ እየሰራ ያለ ድርጅት ነው። ከዚህ በፊት ንጋት ወደ 800 ሚሊዮን ብር ወጭ በማድረግ 200 ሚሊዮን አካባቢ ሰዎችን ተጠቃሚ ማድረግ ችሏል ባለፉት አመታት ማለት ነው። እስከዛ በዛሬው ቀን ደግሞ በባህር ዳር ከተማ አስተዳደር የሚገኙ በኑሮ ዝቅተኛ ደረጃ ላይ ያሉ ወገኖችን ለማገዝ በማሰብ አንድ ሚሊዮን ብር ወጭ በማድረግ በስድስቱ ክፍለ ከተሞች በ26ቱ የከተማ አስተዳደር ቀበሌዎች ለተወጣጡ 315 የወረሰው ክፍሎች

የንጋት ኮርፖሬት ላደረገው ማዕድ ማጋራት ምስጋና ያቀረቡት የባሕር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በከተማው የሚኖሩ ተቋማት፣ ድርጅቶችና ግለሰቦች ተመሳሳይ የበጎ አድራጎት ተግባር ማከናወን እንደሚገባቸው አሳስበዋል። ቤታቸው ጎሎባቸው እንዳይውሉ ቤት ሲጎል ይከፋልና በመከፋት ውስጥ ሆነው እንዳይውሉ ያለንን ሁላችንም ማካፈል አለብን። ተርፎን አይደለም የምናካፍለው ካለን ነው የምናካፍለው። እስከሚተርፈን የምንጠብቅ ከሆነ ሳንሰጥ እናልፋለን እኛ ራሳችን። ስለዚህ መስጠት በጣም አስፈላጊ ነው፣ መተሳሰብ አስፈላጊ ነው። በመካከላችን ፍቅር እንዲኖር ማድረግ የሚቻለው መካፈል ሲኖር ነው። በአዋሽ ባንክና በንጋት ኮርፖሬት የተጀመረው ማስጀመሪያ ፕሮግራም እንጂ ከባለፈው ዓመት በላቀ ሁኔታ በከተማም ደረጃ በክፍለ ከተማም ደረጃ በቀበሌም ደረጃ እና በትልቅ ተቋማትና ድርጅቶች ደረጃ ይሄ ተጠናክሮ እንደሚቀጥል እምነት የጸና ነው። ባለፈው ዓመት በባህር ዳር ከተማ አስተዳደር ከ19 ሺህ በላይ ለሚሆኑ ዜጎች ማዕድ ማጋራት ተግባር የተፈጸመ መሆኑን ያስታወሱት ተቀዳሚ ከንቲባው ተግባሩ ተጠናክሮ ሊቀጥል ይገባልም ብለዋል። እንቀጥላለን። የስቅለት በዓል አከባበር በደብረ ታቦር ምን እንደሚመስል ከሪፖርተራችን በስልክ የምንጋራ ነው የሚሆነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በደብረ ታቦር ከተማ ደብረ ልዑላን መድኃኔ ዓለም ቤተ ክርስቲያን ተከብሮ ውሏል። በዓሉም ክርስቶስ ለሰዎች ድህነት ሲል የተቀበለውን መከራ በማሰብ ተከብሯል። የበዓሉ አከባበር ምን እንደሚመስል ታስቃኘን ደግሞ ሪፖርተራችን አለምነሽ ንጉሴ ከደብረታቦር በቀጥታ የስልክ መስመራችን ላይ ነው የምትገኘው። አለምነሽ እንደምን አምሽተሻል? በደብረታቦር የበዓሉ አከባበር ምን ይመስል ነበር? መረጃዎችሽን አጠራድገሽ አጋሪ ነው። እ አመሰግናለሁ ሶሊያና እንግዲህ ዛሬ የኢየሱስ ክርስቶስ የስቅለት በዓል እየተከበረ ይገኛል። በዚህ በደብረ ታቦር ከተማ በደብረ ታቦር ደብረ ዶላን መድኃኒዓለም ቤተክርስቲያን እንግዲህ በዚህ ውስጥም ምዕመኑ ሕፃናት እንዲሁም ደግሞ የሃይማኖት አባቶች በቤተክርስቲያኗ ውስጥ ሆነው እያከበሩ የክርስቶስን መከራውን እያሰቡ ያለውን ነገር እያከበሩ ነው እና ያሉት የእምነት ተከታዮችንም እንግዲህ እንዳነጋገርናቸው። እንግዲህ ዛሬን ስናከብር ስቅለቱን ስናስብ ክርስቶስን ለኛ ሲል ለሰው ልጆች ሲል የደረሰበትን የተገረፈውን ግርፋት እያሰብን እያከበርን እንገኛለን የሚል ሀሳባቸውን አጋርተውናል። እንግዲህ በዚህ በደብረ ድሁላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤ የምስክር መምህር የሆኑት መምህረ መምህራን የንታ በጻ ለሙም እንግዲህ ለምዕመኑ የትምህርተ ወንጌል የስብከትና እንዲሁም ደግሞ መልእክትን አስተላልፈዋል። በዚህም እንግዲህ ስቅለቱ ትንሣኤ እንግዲህ ስቅለቱ ትንሣኤ የተገለጠበት የጥል ግድግዳ የፈረሰበት ምሕረት የተሰጠበት ነው እና ምዕመኑ ደግሞ ልቦናውን ለፍቅር ለይቅርታ ክፍት ማድረግ አለበት የሚል መልእክታቸውንም አስተላልፈዋል። እንግዲህ ዛሬ ሰሞኑን እንግዲህ ሕማማት ሰሞነ ሕማማት የሚታሰብበት የግብረ ሕማም መጽሐፍ እየተነበበ ስግደት እየተሰገደ ያለው የሃይማኖታዊ ክዋኔ እየተከወነ ነው ያለው አሁንም እንግዲህ በደብረ ዶላ መድኃኔዓለም ቤተክርስቲያን ያለው የስቅለት ፕሮግራሙ እንደቀጠለ ነው ያለው። ያለው መረጃ ይህን ይመስላል። ሶሊያና፣ አመሰግናለሁ። አለምነሽ፣ ለመረጃዎችሽ። ሪፖርተሮቻችንን ከቀን ጀምሮ እንግዲህ የስቅለት በዓል አከባበርን በተለያዩ አካባቢዎች ሁነቱ ምን እንደሚመስል ሲያጋሩን ቆይተዋል። እናመሰግናለን። ወደ ሌላ ጉዳያችን ነው የምናልፈው። የኢትዮጵያ ንግድ ባንክ የትንሣኤ በዓልን ምክንያት በማድረግ ለአረጋውያን፣ ለአካል ጉዳተኞችና ለሕፃናት የበዓል ሙያ ድጋፍ አደረገ። ድጋፉ በአዲስ አበባና ከአዲስ አበባ ውጪ ባሉ 23 ዲስትሪክቶች መሰጠቱን የባንኩ የከስተመር ኤክስፒሪንስ ምክትል ፕሬዚዳንት አቶ ኃይለ እየሱስ በቀል አስታውቀዋል። ተመስገን ዳርጎ ተጨማሪ ይነግረናል። የኢትዮጵያ ንግድ ባንክ የትንሣኤ በዓልን ምክንያት በማድረግ ደጋፊ ለሌላቸው ሕፃናት፣ አረጋውያን፣ አካል ጉዳተኞች ድጋፍ አድርጓል። በሜሪጄ የኢትዮጵያ የሕፃናትና አረጋውያን ማዕከል በመገኘት ድጋፉን የሰጡት የኢትዮጵያ ንግድ ባንክ የከስተመር ኤክስፔሪንስ ምክትል ፕሬዚዳንት አቶ ኃይለ እየሱስ በቀለ ባንኩ ለሀገሪቱ ኢኮኖሚ እያበረከተ ካለው አስተዋጽኦ ባሻገር ማህበራዊ ኃላፊነቱን እየተወጣ መሆኑን አንስተዋል። በክርስትና እምነት ተከታዮች የሚከበረውንም የዚህ የ2017 ዓ ም የትንሣኤ በዓል ምክንያት በማድረግ በዚህ በከተማችን በአዲስ አበባ በተለያዩ ክፍለ ከተሞች ቅድም በዘረዘርኳቸው የሚገኙ ወገኖችን መደገፋችን እዚህ በዛሬው ዕለት የምናደረገው እንደተጠበቀው ሆኑ ከአዲስ አበባ ውጭ በሚገኙ 23 በላይ የሚሆኑ በሁሉም ክልሎች የሚገኙ ዲስትሪክት ጽሕፈት ቤቶቻችን አማካኝነት ተመሳሳይ እንዲሁም የማዕድ ማጋራት ፕሮግራም እየተካሄደ እንዳለ መግለጽ እወዳለሁ። የኢትዮጵያ ንግድ ባንክ በሜሪጅ የኢትዮጵያ ማዕከል በመገኘት ያደረገው ድጋፍ አረጋውያን፣ ሕፃናትና አካል ጉዳተኞች በአካባቢያቸውና በሕዝባቸው የተደገፉ የተሻለ ሕይወት እንዲመሩ ይረዳቸዋል ያሉት ደግሞ የሜሪጅ የኢትዮጵያ መሥራችና ሥራ አስኪያጅ ሲስተር ዘቢደር ዘውዴ ናቸው። በአዲስ አበባ ብቻ 8200 ሕጻናቶች ቀጥታ ድጋፍ የሚያገኙ በኢትዮጵያውያን ብቻ የሚደገፉ አሉን በዩኤስአይዲ በጣም ብዙ የሚረዱ ነበረ። በአንድ ደብዳቤ ነው ያው ድጋፉ የቆመው። ይሄንን ከበር ለማድረግ እንግዲህ እኛ በልገሳ በአባልነት እንደዚሁም ደግሞ ህጻናትን ስፖንሰር በማድረግ ትልቅ ካምፔን ጀምረን ዛሬ ኢትዮጵያውያን ሁሉ በሚገርም ሁኔታ በጣም ትላልቅ ድጋፎችን እያገኘን እንገኛለን። ትልቁ አጋራችን ነው ዛሬ መሀላችን የተገኘውና፣ ይሄ አጋርነታችሁ እንዲቀጥል በእግዚአብሔር ስምና እዚህ በምታዩዋቸው ተጠቃሚዎች ስም እንጠይቃለን። ድጋፍ የተደረግላቸው አረጋውያንና አካል ጉዳተኞችም ድጋፉ በዓልም በደስታ ከቤተሰቦቻቸው ጋር ለመዋል እንደሚያግዛቸው ተናግረዋል። ለበዓል ደርሶልናል። ዘይቱም እንደምታየው ዱቄቱም፣ የተወሰነም ነገር ሽንኩርት መግዛም አግኝተናል። በጣም ነው የምናመሰግነው ሜሪቶ ኢትዮጵያንና ንግድ ባንክን በጣም ነው የማመሰግነው። የሶስት ልጆች አባት ነኝ። የአካል ጉዳተኛ ጉዳተኛ ነኝ። ያው በደንብ ተንቀሳቅሼ ስለማልሰራ ልጅ ለማሳደግ በጣም ከባድ ነው፣ አሁን ጊዜው እንደምታየው እና ይሄ ድጋፍ ስለተደረገልኝ በጣም ነው የማመሰግነው። እግዚአብሔር ብርሃን ያድግልና እንጂ ለባሉ እንግዲህ ያገኘሁትን እያመረኩኝ ልጆቼ ጋር ተደስቼ እውላለሁ። እኔ ምሽቴ አረፈች፣ አራት ዓመት ይሆናል። የኢትዮጵያ ንግድ ባንክ ባለፉት ዘጠኝ ወራት ለማኅበራዊ አገልግሎት ከ450 ሚሊዮን ብር በላይ ወጭ ማድረጉን አስታውቋል። ቀደም ሲል እንግዲህ የስቅለት በዓል አከባበርን ስናጋራችሁ ቆይተናል። አሁን ደግሞ ከእንጅባራ አንድ ሪፖርተራችንን በቀጥታ የስልክ መስመራችን ላይ ስላገኘ ነው እሱን እናጋራችሁ። ስቅለት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለሰው ልጆች ፍጹም ፍቅርን የገለጠበት በዓል መሆኑን በእንጅባራ ከተማ የክርስትና እምነት ተከታዮች ተናገሩ። የስቅለት በዓል በእንጅባራ ከተማ በጾም በጸሎትና በስግደት ታስቦ ውሏል። የበዓሉ አከባበር ምን ይመስል እንደነበር ደግሞ ሊያጋራን ሪፖርተራችን ሳሙኤል አማረ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን አምሽታሃል። በእንጅባራ የስቅለት በዓል አከባበር ምን ይመስል ነበር? ያሉን መረጃዎች አጋራን። አመሰግናለሁ። እንደምን አምሽታችኋል። የኢየሱስ ክርስቶስ የስቅለት በዓል በእንጅባራ ከተማ በተለያዩ ሃይማኖታዊ ስነስርዓቶች ተከብሮ ውሏል። በዓሉ እለቱን በሚያወሱ የሃይማኖት መጻሕፍት በአባቶች እየተነበቡ በጾም በጸሎትና በስግደት ነው እንግዲህ ተከብሮ የዋለው። እኔም በእንጅባራ ከተማ በሚገኘው ሀመረ ኖህ ቅድስት ኪዳነ ምሕረት ቤተ ክርስቲያን ተገኝቼ የበዓሉን አከባበር ለመመልከት ችያለው በርካታ ቁጥር ያላቸው ከህፃናት እስከ አዋቂዎች ማለት ነው። ምእመናን በፍጹም ትህትናና እርምሞ ሆነው በጾም በጸሎት በስግደት በዓሉን ሲያከብሩት ነው የተመለከትኩት። እንግዲህ በዓሉ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሰው ልጆችን ከዘመናት ባርነት ነጻ ያወጣበት ያወጣበትና ለሰው ልጆች ፍጹም ፍቅርን የገለጸበት እንደሆነም ያነጋገርኳቸው ምእመናን ገልጸዋል። ኢየሱስ ክርስቶስ በዕለት ዓርብ ያሳለፋቸው የስቃይና የመከራ ጊዜያት እንግዲህ ለሰው ልጆች የተከፈለ የድህነት ዋጋ ተደርጎ የሚወሰዱ እንደሆነም ነው ያነሱት። እኛ የሰው ልጆችም አንዱ ለሌላው መጥፊያ ምክንያት ሳንሆን የመኖር ተስፋ ልንሆን ይገባል ምነው ያሉት። እንግዲህ የእምነቱ ተከታዮች እንግዲህ እንደ እንጅባራ ከተማ በዓሉ በዚህ አይነት ሁኔታ ነው በድምቀት ተከብሮ የዋለው። አመሰግናለሁ። ለመረጃዎች አማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን አጠቃለናል። አብራችሁን ስለቆያችሁን አመሰግናለን። በያላችሁበት